ይሄ ስምንት ነጥብ አምስት ካሬ ነው በሃያ አምስት ቴክኒክ የተሰራ ምርት ማራኪ የአምስት ዓመትና ከዛ በላይ ዋስትና ያለው ይህ ቦንድድ ከጅቡቲ ሐረርን አዲስ አበባን አቋርጦ ደራ አደሬ ከተማ ላይ ደርሶ እንዲህ ጠንቃቃና ማዕራኪ የሆኑ ጎበዝ ሠራተኞች እየተሰሩ ይገኛሉ። ማን ነው ማለታቸው አይቀርም። ሰይድ አረቢያ መጅሊስና የእንጨት ስራ ወይም የፈርኒቸር ስራዎች በጣም የሚያማምሩ ውብ ማራኪ ስራዎችን እንዲህ ጥንቅቅ አድርገን ድጋፎችንና በጠረጴዛ እንደዚሁም ደግሞ የተለያዩ ከለር እና ማራኪ የሆኑ ስራዎችን እየሰራ ይገኛል። ይህ የምትመለከቱት በሰይድ አረቢያ መጅሊስ ምርጥ ማራት ስራዎች ተሰርተው ወደ የቤታቸው የገቡ ስራዎቻችን ናቸው። ለዚህ ነው መቼም ቢሆን ምርጫችሁን ሰይድ አረቢያ መጅሊስ ካደረጋችሁ የተለያዩ ከለርና ዲዛይኖችን ይዞላችሁ ቀርቧል። ኑ ጎብኙን፣ አስጎብኙን እያለ ይገኛል። አድራሻችን ሰሜን ሸዋ ደራ አደሬ ከተማ ላይ እንጦጦ በር አህመድ ብሬሱ ወደ መስጊድ መታጠቂያው ላይ እንገኛለን። ሰይድ አረብያ መድረስ እንግዲህ ወንድዶችን ከጅቡቲ ድረስ አዲስ አበባን ሀረርን ሰላሌን ደራን አቋርጦ እንግዲህ አደሬ ከተማ ላይ እንገኛለን። ቪዲዮን እንመለስበታለን። የጅቡቲ ግንኙነታችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ቻናል እንግዲህ ለመላው ዓለም እንዲደርስ ሰብስክራይብ በማድረግ ሼር እያደረጋችሁ አብራችሁን፣ ቆዩላችኋለሁ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድ ወንድሞቼ እንግዲህ ዛሬ የተለያዩ ስራዎችን እየላችሁ ቀርብ ያለው ይህ ስራዎቻችን እንግዲህ ከጅቡቲ ድረስ ነው ተጉዞ እስከ ደራ አደሪ ከተማ ድረስ የሚደርሱት ማለት ነው። በጣም ማራኪ ጠንቃቃ የሆኑ ስራዎች ናቸው እየተሰሩ ያሉ ሰይድ አረቢያ መጅሊስ ጋር ማለት ነው። የአምስት ዓመት ዋስትና ፋብሪካው ይሰጠናል። ነገር ግን ከአምስት ዓመት በላይ እስከ አስር ዓመት አንድም ነገር ወደታች እንዳይወርድ የምናውቀው ነው። ምክንያቱም በዚህ በአደሬ ከተማ ላይ እንግዲህ አምሶስት አራት ዓመታትን እንግዲህ እያሰራ እንገኛለን። እስካሁን ድረስ ንክች አላለም እንደማይልም ቦንድዳችን ምስክር ነው። እንደዚሁም ደግሞ ደንበኞቻችን ምስክርነቱን እየተወጡልን ይገኛሉ ማለት ነው። ይህ ጅቡቲ መግባ ላይ ነው የሚገኘው። ከዛ ድረስ ነው እንግዲህ ስራዎቻችን እየመጡ ያሉት። እንግዲህ ለቦንድድ ብቻ ሳይሆን ኮንፈርቶች አሉ፣ የሶፋ ልብሶች አሉን፣ የተለያዩ ከለር ዲዛይን ያላቸው ማለት ነው። ምን ይሄ ብቻ ለፈርኒቸር ተጠቃሚዎች ቤት ለሚሰሩት ደግሞ እነዚህን የሚያማምሩ የውስጥ ለውስጥ በር ታምቡራታ በሮችን፣ እንደዚሁ ቲቪ ስታንድ፣ ቡፌ፣ አልጋ፣ የተለያዩ ስራዎችን እንግዲህ ወጣቶችን እያሰማረን እየሰራ እንገኛለን። መጅሊስ አረቢያ ለላቃታቸው ደግሞ ወይም ደግሞ ከመጅሊስ አረቢያ ባሻገር ደግሞ ትራሶችን እንደዚህ የሚያማምሩ ትራሶችን ከፍራሽ ጋር እያቀረብን እንገኛለን። እንደዚሁም እንግዲህ ምርጥ ማራኪ ስራ እንግዲህ፣ ባለፉት ይሄ የሚያምር መጅሊስ የእህታችን ነው። ስምንት ዘጠኝ ካሬ ነው። በኤል ሼፕ የተሰራ ከምንጣፏ ጋር ማች የተደረገ ነው። በጣም ነው የሚያምረው። ስለዚህ ይህንን ሁሉ ሰይድ አረብያ መጅሊስ እንግዲህ ከጅቡቲ ድረስ ማቴሪያዎችን እያቀረብን እስከ ቤታቸው ድረስ እያስገባ እንገኛለን። እነዚህ መጋረጃዎች ለፍሬንች ዶር ለበሮች እንደዚሁም ደግሞ ለተለያዩ ስቴጆች የሚሆኑ መጋረጃዎች ናቸው። በጣም የተለያየ ከለር አላቸው። ይሄ ለሳምፕል አንዱን ብቻ አወጣውላችሁ እንጂ የተለያየ ከለር ዲዛይን አላቸው። በጣም ነው የሚያማምሩት። ዋጋም በጣም ከፍ ያለ ኪስ የሚጎዳ አይደለም። እነዚህም ተካፋች የሚባሉ በቀለበት የሚሰሩ ናቸው። የተለያዩ ከለር ያለ እንደምታዩት ማለት ነው። ብዙዎችን አልዘረጋኋቸውም። ስለዚህ ሰይድ አረቢያ መጅሊስ ጋር እንግዲህ ብቅ እያላችሁ የፈለጋችሁትን መጎብኘት፣ ማዘዝ፣ መግዛት ትችላላችሁ። በመላው ዓለም ሆናችሁ ይህን ዩቱብ ቻናል እየተከታተላችሁ ያላችሁ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በአክብሮት ጠይቃለሁ። እነዚህ የምትመለከቱት ታጣጣፊ የሚባሉ ምንጣፎች ናቸው። ከመጋረጃዎች ከመጅሊሶች ጋር እንግዲህ አብረው የሚሄዱ ናቸው። የፈለገውን መግዛት ይችላል ማለት ነው። እኛ እያቀረብንን መሆናችንን ለመግለጽ ነው። እንግዲህ ይሄ ቦንድድ ይሄ መጅሊስ ማለት ነው። ቦንድድ በቦንድድ የተሰራ መጅሊስ ነው። ቦንድድ በቦንድድ የተሰራ ድጋፉ መቀመጫውን ሁሉም ነገር ማለት ነው። ለዚህ ነው ጥንቅቅ የሆኖ ተሰርቶ ወደ ቤታችሁ እስከሚገባ ድረስ እኛም በስራ ቦታችን እንግዲህ እንዲህ በሚያማምሩ ስራዎች ሰርተን ለ ደንበኞቻችን እያቀረብ እንገኛለን። ምንጣፎች፣ የተለያዩ ምንጣፎች ያሉ እንደምትመለከቱት ማለት ነው። በጣም የተለያዩ ማለት ነው። ከመጅሊሶቻችሁ ጋር ማች የሚሆኑ መጋረጃዎች፣ ለፍሬንች ዶር፣ ለበር፣ ለሁሉም ነገር የሚሆኑ ለስቴጅ ይሆናሉ። ኑና ጎብኙን ይላል ሰይድ አረቢያ መጅሊስ። ሰይድ አረቢያ መጅሊስን ማዘዝ የምትፈልጉት እስክሪኑ ላይ በምትመለከቱት ስልክ መደወል ትችላላችሁ 9 4 7 7 2 5 6 እየደወላችሁ ስራዎቻችንን መጎብኘት እንደዚሁም ደግሞ ማዘዝ ትችላላችሁ ማለት ነው። እኛም ትእዛዞቻችሁን ተቀብለን ለመስራት ዝግጁነንና ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ እየጻፋችሁልን እኛንም ስራዎቻችንንም እንድታበረታቱን በአክብሮ ጠይቃለሁ። ሰይድ አረቢያ መጅሊስ ባለፉት ሶስት ዓመታት እንግዲህ አደሬ ከተማ ላይ በጣም የሚያማምር ስራዎችን እየሰራን እንገኛለን። እንግዲህ እንደምትመለከቱት ነው። በጣም ነው የሚያማምሩ እነዚህ ጨርቆች ራሱ የቱርክ ጨርቆች ናቸው። የማይመነችጉ የማይነጫጩ ጨርቆች ናቸው። እንግዲህ አያችሁ፣ ከመጅሊስ ጋር ከምንጣፍ ጋር እንዲህ በሚያማምር ፈካ የሚል መጅሊስ ነው። ለዚህ ነው እናንተ ልብስ ብቻ ምረጡ፣ እኛ ለሙያው ተጠበን ተጨንቀን እኛ ሰርተን ቤታችሁ ድረስ ይዘን ሄደን ፈራርሸንላችሁ እናስደስታችኋለን ይላል ሰይድ አረቢያ መጅሊስ ማለት ነው። የእናንተ ምርጫን የእኛ ምርጫ ነው። የእናንተ ሀሳብ አስተያየት የእኛም ሀሳብ አስተያየት ነው። እና ሀሳብ አስተያየታችሁን ደግሞ ኮመንት ላይ ጽፉልን። እኛም ደካማ ጎናችንን ሀሳባችሁን ተቀብለን እያሻሻል ከመጅሊሶቻችሁ ጋር የሚሄዱ ምንጣፎችንና መጋረጃዎችንም አቅርበን ቤታቸውን እናሳምረላቸዋለን። ቤት ሰርታችሁ እንግዲህ ለቤታችሁ ውበት መጨነቅ የለባቸውም። የሚለው ሰይድ አረቢያ መጅሊስ ሁሌም ምርጫችሁን እኛን አድርጋችሁ ከመጣችሁ እኛ ደግሞ ከጠበቃችሁት በላይ ሆነን እንገኛለን። ለበለጠ መረጃ እንግዲህ በጣም ብዙ እህት ወንድሞቻችን በሰይድ አረቢያ መጅሊስ ቤታቸውን አስውበዋል። እነሱ ምስክሮቻችን ናቸው። ለዚህ ነው ሰይድ አረቢያ መጅሊስ የትም ሀገር ሆኖ በየትኛውም አገር በተለይ በኦሮሚያ በደስከ ሀረር፣ ሻሸመኔ፣ አሰላ፣ አዲስ አበባ እና አዲስ አበባ ዙሪያ ሱሉልታ፣ ቡራዩ፣ ሰበታ ድረስ እያደረስ እንገኛለን። እስከ ፉሪ ድረስ ማለት ነው። ከምንጣፎችም እያስመረጥናችሁ እንግዲህ ከመጅሊሶቻችሁ ጋር የሚሄዱ ቤትም ቦታ ላይ እናደርሳለን ማለት ነው። ወደ ወሎ ከሚሴ ደሴ ላይም እንግዲህ ማዘዝ የምትፈልጉት አለን ይላችኋል። ኮንፈርቶች አሉን። የሶፋ ልብሶች አሉ። በጣም ሁሉም ነገር አለ። ምንጣፎቻቸው እንግዲህ ከመጅሊሶቻችሁ ጋር ይሄዳሉ ብለን እንግዲህ የሚቀራረቡ በጣም ሙሉ ለሙሉ አንድ ላይ አንድም ባይሆን ይቀራረባሉ፣ ያምራሉ ብለን ስለምናስብ እንዲህ እያዘጋጀ እንገኛለን። እስኪ እናንተ ደግሞ ሀሳባችሁን በዚህ መጅሊስ ላይ ሀሳባችሁን ኮመንት ላይ ጻፉልን። እህታችን እንግዲህ ማሻአላህ እሷ በአሁኑ ሳሌ በውጭ ሀገር ላይ ነው ያለችው ሳውዲ ላይ መታ እንግዲህ ከቤተሰቦቿ ጋር ደስታዋን ገልጻበት ረጅም እድሜ እላው ላይ ኖሯ ተደስታ የምትኖር እንዲያረጋዱ አድርጉላት። ለሷ እንግዲህ እሷ አሁን ምንድነው የቀራት? ፈርኒቸሮች ነው የቀሯት። ፈርኒቸሮቿን ደግሞ ቲቪስታንድና ብፌ አንድ ላይ ሰርተን ጊዜንላት ልንሄድ እያዘጋጀን እንገኛለን። ለዚህ ነው እንግዲህ ጠንቅቅ ያለ በጣም ብዘልበት፣ ምንም ብትልበት እንግዲህ ንቅንቅ የለም። እንግዲህ ይሄ ቦንድድ ማለት ነው። ንቅ ንቅ የለም፣ ገብቷቸዋል። ንቅ ንቅ እስከ አምስት ዓመት ዋስትና አለው የምንለው እንግዲህ ለዚህ ነው። ከኛ በላይ የተጠቀሙት ያሰሩት ምስክሮቻችን ስለሆኑ እኛም ደግሞ ላላየ ላልሰማ አዲስ ተከታታይ ለሆነው እያሰማ እንገኛለን እንጂ በተለይ በደራ አደሬ ከተማ ላይ እንግዲህ ብቸኛው ከጅቡቲ ያስመጪ መጅሊስ አረቢያ ሰይድ አረቢያ ነው። ስለዚህ ሰይድ አረቢያ መጅሊስ ጥንቅቅ አድርገን እንግዲህ ከመጅሊሶቻችሁ ጋር የሚሄዱ መገረጃዎችንም ደጋግመን የምነግራችሁ እንግዲህ በጣም የሚያማምሩ እንዳያመልጣችሁ ስለፈለግን ነው። ለዚህ ነው እንግዲህ ሰይድ አረቢያ መጅሊስ ሁሌም ቢሆን ምርጫችሁ ከሆነ እኛ ደግሞ ጥንቅቅ አድርገን ሰርተን በቱርክ በመጡ ጨርቆች እንደዚህ በሚያማምሩ የቱርክ ጨርቆች ናቸው እነዚህ። ከነሱ ባሻገርም እንግዲህ የሱፍራዎች አሉን። የምግብ የረከቦት ሱፍራዎች አሉን። በየዲዛይናቸው ናቸው ማለት ነው መስገጃዎች አሉኝ። በተለያየ ከለር መስገጃዎችም አሉንና እናንተ ብቻ ጎራ እያላችሁ መጎብኘት ነው ከእናንተ የሚጠበቀው። የቤት መግቢያ የመኝታ ቤት መርገጫዎችም አሉን። ሰይድ አረቢያ መጅሊስ ጋር ሁሉም ነገር የተሟላ ነውና እናንተ ጎራ እያላችሁ መጎብኘት ትችላላችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን ደግሞ እንዳትዘነጉ ሁሌም የምለቃቸው የምንሰራቸው ስራዎች እንዲደርሷችሁ ማለት ነው። ነገ ይህ የምትመለከቱት የእህታችን ፍራሾችና ትራሶች ጥንቅቅ አድርገው አልቀዋል። እንግዲህ ቆየች ካዘዘችን እህታችን፣ ነገ ወደ ቤቷ ይገባላታል። ይህ የምትመለከቱት ቲቪ ስታንድ እና ኮስሞ አላት፣ አንድ ላይ ወደ ቤቷ ስናስገባ ይዘንላችሁ እንቀርባለን። ስለተከታተላችሁን እናመሰግናለን። ሁላዳራችሁን አላህ ይባርክላችሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ።